ከዚች የመጣሁት የብዙዎቻችሁን የቅንጦት ህልም ነው። ቅንጦት ህልም ስላችሁ እመኑኝ፣ የፈለገ ብትቀናጡ ማለት ነው፣ የኔን ህይወት አትኖሩም ነበር። ጠዋት አራት ሰዓት እኮ ነው የምነሳው ከእንቅልፌ። እመኑኝ፣ እዛ ስኖር የነበረው ህይወት ልንገራችሁ። ጠዋት አራት ሰዓት ነው የምነሳው። አራት ሰዓት የምነሳበት ምክንያት ለምንድን ነው? ተቀሎች መኪና ይዤ ከሄድኩኝ አስፋልት እንትክራው እንዳይኖር ቢ በታክሲ ከሄድኩኝ ደግሞ ሰልፍ አለ መሰለህ። ማታ አንድ ሰዓት ነው የምመለሰው። ግን በወር በጣም ብዙ ብር ነበር የምሰራው በጣም ብዙ ብር ስላችሁ አንድ ስዕል መቶ ሺህ ብር ሁለት መቶ ሺህ ብር ነው የሚሸጠው ተለምኜ የነበር ቅርጽ የምሰራው እሱ ይቅርና፣ አሁን መንግስት ብላችሁ የምንጠራው አካል ማለት ነው ያለ መታከት ለአራት ለአምስት ለስድስት ስራዎች ለምን ያቀል ከመምጣቴ፣ ወደዚህ ከመምጣቴ ከአንድ ወር በፊት የገዛ ቤቴ ላይ የእኛ ሰፈር ፈርሶ የሚሰራ ፕሮጀክት እንድሰራ ተጠርቼ ነበር። ከዛ በፊት አርባ ሁለት ሚሊዮን ብር ነው ኦፈር የተደረገልኝ፣ አርባ ሁለት ሚሊዮን ብር ስራ እንድሰራ አቃል ሰራ። አሁን ለብዙዎቻችሁ ቅንጦት ማለ 42 ሚሊዮን ብር መተው እኔ ግን ክብሬ ነፍስ ያስከፍላል። ሰው ልጅ ከክብሩ በላይ ምንም ነገር የለም። ሰው ልጅ ከህሊናው በላይ ምንም ነገር የለም። እንድትማሩ ፈልገ ሱ ነው። እንድትዩ ፈልገ ሱ ነው። እንዴት ነው? በግና ዶሮ መግዛት እንቁላልና ወተት መጠጣት ብርቅ አይደለም። አርባ አላም ገዝቼ በአርባ አላቢ መኖር ይችል ነበር፣ ይቻል ነበር። ብር ስለሆነ ማለት ነው። ምንድነው? ብር ካላችሁ ምንም ነገር ማድረግ ትችላላችሁ። ይህ ግን ስለእዚህ ግን ስለ ብር አይደለም። እየኖር ካሉት ብር አይደለም፣ ግቤ የህይወት አንድ አካል ብር የሚባለው ሰው ልጅ የሰራው ወረቀቱ አይደለም። እኔ ከዛ በላይ ክብሬ ላታያችሁ የምፈልገው ያንን ነው። ያንን እንድታዩ ነው የምፈልገው። ያንን ስታዩ ግን እንዴት ነው እንደ ሌሎች ሰዎች አክት እንዳደረገ አጠብቁ። እኔ ሌሎቹን አደለ ምና በአጭር አማርኛ ለምሳሌ ትላላችሁ አደለ፣ አንተ ብቻ ነህ እንደዚህ አይነት ነገር ጨክነህ ያረከቱብኝ ያላቸኋል እኔ ብቻ ማድረግ የቻልኩት አ እኔ ብቻ እኮ ነኝ ያረኩት። በቃ እሰየው ጎበዝ፣ እኔ እለያለሁ ማለት ነው። ስለዚህ እንድታዩ የምፈልገው ያንን መለየት እንድታዩት ነው የምፈልገው ለዓላማችሁ ለክብራችሁ ለሀገራችሁ ስለምትወዱት ነገር ስለ እግዚአብሔራችሁ ስለ እምነታችሁ ዋጋ መክፈል ነው እያሳዩቸዋለ ። ያንን ተማሩ። የዚህ የቲክቶክ ዋና ቪዲዮ የመጫን ዓላማ ያ ብቻ ሌላ ነገር አይደለም ማለት ነው። እና ወዳጆቼ ልነግራችሁ የምፈልገው ዋናው ነገር እሱ ነው። በጣም ብዙ ነገር ኤክስፔክት ታረጋላችሁ ከእኔ ምንም ነገር ሌ ሊበላላርግላችሁ፣ ምክንያቱም የምፈልገውን ነገር ብቻ ነው ማሳያችሁ። የምፈልገውን ብቻ ነው የማደርገው እኔ ነኝ ነግራቸዋል እኔ ነኝ ኮንቴንቱና ኮንቴንት ክሬኤተር ትሬንድ፣ ባህል፣ ግርግር፣ አመፃ አልከተልም። ምክንያቱም አልከተልም ስላቸው። አሁን ለምሳሌ ሰዎች ያመኑበትን ሊያደርጉ ይችላሉ ያቸዋል። አሁን ለምሳሌ ዶክተሮቹ ስራ እናቆማለን ካሉ እሳይ አቆሙ፣ መብታቸው። ስራ እናቆምም ካሉ እሳይ አያቆሙ፣ መብታቸው። ይሄ የነሱ የህይወት ጉዳይ ነው። እኔ የገዛ ህይወቴ ላይ ማን ሊያስቆመኝ ይችላል? ለምሳሌ ዮናስ በቃ ተሰብስባችሁ ሶስት መቶ ሺዎችም በቃ ዮናስ ወደ አዲስ አበባ ሄድ ብትሉኝ እኔ ወደ አዲስ አበባ ሄዳለሁ፣ እናንተ ስላላችሁ። ይሄ እኔ ህይወት ጉዳይ ነው። እዚህ ህይወቴ ላይ የምወስነው እኔና እኔ ብቻ ነኝ። እናቴ አላስቆመችኝ። እኔ ወደዚህ ስመጣ እናቴ የወለደችኝ የምወዳት እንዴት ነው እናት እንዴት አድርጋችሁ እንደምትወዱ አላውቅም። እኔ ግን እናቴን በጣም ነው የምወደው። እሷ ልታስቆምኝ አልቻለችም። ይሄን መንገድ ስመርጥ ይሄ መንገድ ሲመረጥ ዛሬ አይደለም የተመረጠው። ይሄ መንገድ የተመረጠው ቤት የፈረሰ ቀን አይደል ይሄ መንገድ የተመረጠው ምንድነው ስሙ ሮም ፓዝ የሚባለው በጣም በብዙዎች የተሳሳተ መንገድ የሚባለው፣ ለእኔ ግን ትክክለኛ መንገድ ነው የሚለው የወሰንኩ ቀን ነው። ይሄ ጣፋንታ የተጻፈው ይሄ ጣፋንታ የተጻፈው እኔ በአደባባይ ወጥቼ ስላመንኩበት ስለ እምነቴ ስለ ክብሬ የቆምኩ ቀን ነው። ይሄ መንገድ የተመረጠው ይሄ መንገድ እስናት እንዴት ነው ዴስትን ያደለው የድምር ውጤት ነው እና እንድታስቡት የምፈልገው እንድትረዱት የምፈልገው ይህንን ነው። ደጋግሜ ደጋግሜ መናገር ነበረብኝ። ሰዎች ይህን እንድታዩ ማለት ነው። ግን ያው ደግሞ እንደ ሕፃን ልጅ ምንድነው ስሙ አርት ከሰራችሁ በኋላ ስዕል ከሰራችሁ በኋላ ስዕል ማስረዳት አልምድም። የሰራሁትን ነገር በገባችሁ መልኩ እንድትረዱት ይገባል። ምናልባት ጎበዝ ሆናችሁ ፐርስፔክቲቭ ከነገራችሁ በኋላ አይደል፣ በዚህኛው መልኩ ብታዩት ብዬ አጋራችኋል። ያ ነው አርት ማለት። ይሄም የአርት አንዱ አካል ነው። ይሄ ይሄ ኢትስ ፐርፎርሚንግ አርት ነው የሚኖር ህይወት ነው። ስነ ጥበብ ነው እና ይሄን ጥበብ ስትፈልጉ በፈለጋችሁ ትተርጉሙት መብታችሁ ነው። ግን በዚህ መልኩ ግን ተርጉሙት ደስ ይለኛል። ስታዩት እንዴት ነው ከእንቅልፋችሁ ስትነሱ ማለት ነው ዮናስ ሌሊት፣ በነገራችን ላይ እንቅልፍ በጣም አልተኛም ሌሊቱ፣ ምክንያቱም ውሾቹ ይጮሃሉ፣ እጅ አውር ያለ በጣም ብዙ ነገር ህይወታችሁ ሊያሳጋችሁ ይችላል። እዚህ ውስጥ ነው የምተኛው ስተኛ ማለት ነው ዮናስ እንኳን ይሄንን ተቋቁሟል ብላችሁ እኔ ይሄ አያቅተኝም በህይወት ይሄንን መክፈል እችላለሁ እንድትሉ ነው እፈልገው። እንደ ግለሰብ እንዴት ነው እንደ ማህበረሰብ አይደለም እኔ ላነቃችሁ የመጣሁ፣ እንደ ግለሰብ እንድትነቁ ነው። እንደ ግለሰብ ላመናችሁበት ነገር ዋጋ እንድትከፍ ያው ግን ላመናችሁበት ነገር ስትባል ምድነው ስሙ ስጋይ ፍቶት ብርና ቁሳቁሶ ላይ ትኩረት አድርጋችሁ ለዛ ነገር ዋጋ እየከፈላችሁ ኑሩ አልላችሁም። እንስሳቱ ነው ከእንስሳ የተሻለ ሆኑ ሰው የሚያስብል መመዘኛ ሁላችን የምናውቃለን ነው። ለማንኛውም ቆስቆሳችሁ ቆስቆሳችሁ አናገራችሁኝ። ዛሬ እኮ ሶስት መቶ ሺህ ገባ ብዬ ላከብር ነው የመጣሁት። በሶስት መቶ ሺህ ቀን እንትን ታስደርጉኛላችሁ እንዴት?